ጸወን ሚዲያ አምባ መጠጊያ የሚያውቁት ቢሆን ህዝቡ ህዝቡ የማያውቁት ቢሆን ካይናቱ ይጸልዩላቸው ተብሎ ስርዓት ተሰርቶ ካይናቱ ይጸልዩላቸው ተብሎ ስርዓት ተሰርቷል። ለመናን ዋት ዋት ለሚሰኙ ዋት ለሚያሰኙ ለመናን የምትነገር ትምህርት የጭናት አለ። ስጋውን ደሙን ከመቀበል አስቀድሞ ኅቡአትን ስለመማር ኅቡአትን ስለማስተማር ለመናን የምትነገር ትምህርት የጭናት ኅቡአት ያላቸው አምስቱ አእማደ ምሥጢር ናቸው። መጀመሪያ ምስጢረ ሥላሴን ህቡ ብለውታል። ምስጢረ ሥላሴን ህቡ ብለውታል። መጀመሪያ ምስጢረ ሥላሴን ኅቡእ ብለውታል። ስላሴ በስም በግብር በአካል ሶስት፣ በባሕርይ በህልውና አንድ ናቸው ብለው ልሰው ይነግሩታል። በስም በግብር በአካል ሶስት ሲሆኑ በባሕርይ በህልውና አንድ ሊሆኑ እንደምን ይችላሉ ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ኅቡእ አለን። መጀመሪያ ኅቡእ ሁለተኛ ሚስጥረ ሥጋዌን ህቡ ብለውታል። ረቂቁ ከሶስቱ አካል አንዱ አካል ሰው ሆነ፣ ባጭር ቁመት በጠባብ ደረት ተወሰነ። ረቂቁ ገዘፈ ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምልሁ ተወሰነ፣ ውሱኑ መላ፣ ልዑሉ ትወት፣ ትወቱ ልዑል ሆነ ብለው ለሰው ይነግሩታል። ከሶስቱ አካል አንዱ አካል ሰው ሊሆን ምልሁ ትወት ትወቱ ልዑል ምልሁ ውሱን ውስኑ ምሉ ሊሆን ሰው አምላክ አምላክ ሰው ሊሆን እንደምን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡ አለ። ሁለተኛ ህቡ ሶስተኛ፣ ሚስጥረ ጥምቀትን ህቡ ብለውታል። ቄሱ ህብስቱን፣ ቄሱ ውሃውን በብርት አድርጎ አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውእቱ መንፈስ ቅዱስ ብሎ በባረቀው ጊዜ ውሃው ተለውጦ በዕለተ ዓርብ ከጌታ ከቀኝ ጎኑ የፈሰሰ ማየገቦን ይሆናል ብለው ለሰው ይነግሩታል። በስቶ ካህኑ ውሃውን በብርት አድርጎ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ በባረቀው ጊዜ ውሃው ተለውጦ በዕለተ ዓርብ ከጌታ ከቀኝ ጎኑ የፈሰሰ ማይገቦል ሊሆን እንደምን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡ አለ። ሶስተኛ ህቡ አራተኛ ምስጢረ ቁርባንን ህቡ ብለውታል። ቄሱ ብስቱን በፃይል ወይኑን በጽዋ አድርጎ አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ብስቱ ተለውጦ የአምላክን ስጋ ወይኑ ተለውጦ የአምላክን ደም ይሆናል ብለው ለሰው ይነግሩታል። እምቅድመ ይቀድስ ካህን ህብስት ወወይን ወሶበ ይቀድስ

አሃዱ አብ ቅዱስ አህዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ብስቱ ተለውጦ የአምላክን ስጋ ወይኑን ተለውጦ የአምላክን ደም ሊሆን ደምን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና፣ ህቡ አለ አራተኛ። ህቡ አምስተኛ፣ ምስጢራትን ሳይሙታንን ህቡ ብለውታል። ሰው ከፈረሰ ከበሰበሰ አመድ ትቢያ ከሆነ በኋላ አካል ዘያክል አካል ዘያክል ነስቶ ይነሳል ብለው ለሰው ይነግሩታል። በቀዳሚ ንፋተቀርን ቀርን ይትጋባ ኩሉ ፀበለስጋ ስጋ ዘተዘሮ ተኩሉ ገጸመካን መካን ሀባሃለወ ርዕስ ወበዳግም ንፋተ ቀርን ይሰፈያ አይጽምት ምስለስጋ ወይከውን ወይ በርነ ፍጹመ ዘይን በላ አንሳይ ስሆ ወኢት አውሶ ወበሳልስ ንፋተቀርን ቀርን ይትነሱ ሙታን ከመቅጽበተ አይን እንዘ እጅትና ካዩ እንዴል ሰው ከፈረሰ ከበሰበሰ አመድ ትቢያ ከሆነ በኋላ አካል ነስቶ እንደምን ይነሳል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡ አለ። አምስተኛ ህቡ አንድም ስጋውን ደሙን ህቡ ብለውታል፣ አለ ስጋው ደሙ ሲለወጥ አይታይምና። አንድም አሁን ወደፊት የሚያመጣቸው ሰባት ነገራት አሉ፣ እነዚያን ህቡ ብሏቸዋል። ፈርስ ፏራ አለ ፐርስ ብሎ ስጋ ወደሙ ፏራ ብሎ ስጋ ወደሙ ማለት ነው። የልሳን መለዋወጥ ነው። ፐርስ በሃማሴን ፈራ በበቅላ አንድም ፈራ በሃማሴን ርስ በበቅላ አንድም ፈራ ርስ ሲል ነው ፏራ ብሎ ህብስት ፐርስ ብሎ ደም ማለት ነው። አንድም ፈራ ወፐርስ ሲል ነው አውየ የቀረው ነው። በዚህ ጊዜ አንዱን ደም ለማድረግ አንድም ፈራ ብሎ ህብስት ማለት ነው። አይለወጥም ጸሎተ እንፈራ እንዲል ጸሎተ ህብስት ሲል ጵርስ ብሎ ህይወት ማለት ነው። ህብስተ ህይወት ሲል አንድም እንዳለው ይሆናል። አይለወጥም ጵርስ ፈራ ያለው ጥቅል ስሙ ነው። ጵርስ ፈረማሲው እንዲል በኤርሜያሱ ህብስተ ካሂን ጵርስ ፏረ ማሴው እንዲል በኤርሜያሱ ህብስተካሂን ዘያቀርቦ ሲል ይህንንም የሀገራችን ሊቅ ቅዱስ ያሬድ ህብስተ ህይወት፣ ህብስተ መዳኒት፣ ጽዋ ህይወት፣ ጽዋ መዳኒት ብሎ ወስዶታል።

አይደንቅምና አይደን ቀምና ወአልዎ ምንትኒም ዘያነብሮ ለነገር፣ ወአልዎ ምንትኒ ዘይሴኒም ዘያነብሮ ለነገር በመዳለው እንዲል። አንድም ኅቡአት ለሚሰኙ ኅቡአት ለሚያሰኙ ለምእመናን የምትነገር ትምህርት ይህች ናት። ምእመናንን ኅቡአት አላቸው። ምእመናን ሲበቁ ጠፈር ደፈር ሳይከለክላቸው እንደ ንዝርት ዛቢያ ሲሽከረከሩ ፀሐይ ከደረሰችበት ደርሰው ይውላሉና። ትምህርተ ኅቡአትሰ ከመዝ ንግር ትምህርተ ኅቡአትሰ ከመዝ ንግሩ ሲል ነው። ትምህርተ ኅቡአትንስ እንዲህ እንዲ አድርጋችሁ አስተምሩ አሉ መምራን ሰለስቱ ምዕት አስተጋብያነ መጻሕፍት። አንድም ትምህርተ ኅቡአትሰ ከመዝ ንግሩ ይላል። ትምህርተ ኅቡአትስ እንዲህ እንዲ አድርጋችሁ አስተምሩ አለች። ምነው ደርሶ ሰ አለ ቢሉ መጽሐፍ ሰን ዘን ወን ሄን ሚል አይጠነቀቅምና ልማደ መጽሐፍ ነው። አንድም መጽሐፍ በሰ በወ በአገባብ በስነ ፍጥረት መጀመር ልማዱ ነው። በሰ ሲጀምር ዳዊት ሰ ልህቀ ወረሳ ዳዊት ሰ ልህቀ ወረሳም ወሃለፈ ዋይሊሁ ይላል በወ ሲጀምር ዋሎ አዱ ቢሲ በአገራዊ ሴጢድ ዘስሙ ኢዮብ ጻደቅ ወፈራዊ እግዚአብሔር ዋሎ አዱ ቢሲ ዘም ደብረ አርማቴም ዘም ደብረ ኤፍሬም ዘመሴፋ ዘስሙልቃና ዋሎ ዋሎ አዱ ቢሲ በሀገረ ባቢሎን ዘስሙ እዩአቄም ይላል። በአገባብ ሲጀምር አኮኑ አንተ ትቤ አመፈጠርካሃ ለምድር ወዘንተ አዘዝካ ለምድር ይላል። በስነ ፍጥረት ሲጀምር በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። አንድም በሌሎቹ መጻሕፍት ምግባር ከሃይማኖት አንድ ሁኖ ተባብሮ ይነገርባቸዋል። በትምህርተ ኅቡአት ግን ሃይማኖት እንጂ ምግባር አይነገርበትምና ። አንድም ትምህርተ ዋትሰ ከመዝ ንግር ይላል። የዘላን አነጋገር ዘላን ንግሬ ደረሰ እንዲል፣ አይ ትምህርተ ዋትስ እንዲህ እንደ እንደንግዳ ደራሽ እንደዋ ፈሳሽ አይደለችም። ከላይ ከላ አብርሃም ከላ መልከሴዴክ ስትያያዝ ስትነገር የመጣች ናት። ዘቀድመ አሎ ቅድመ አለም አለም ሳይፈጠር የነበረው ይሄሉ ዓለሙን አሳልፎ የሚኖረው ነው።

የመጣው ለኩነተ ስጋ የመጣው ነው ብለው ለሰው ይነግሩታል። ዓለሙን አሳልፎ ዓለም ሳይፈጠር የነበረው ዓለሙን አሳልፎ የሚኖረው ዓለሙን አሳልፎ የሚኖረው አምስት ሺ አምስት መቶ ዘመን ሲፈጸም ወደዚህ ዓለም ለኩነተ ስጋ የመጣው ሊሆን እንደምን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡ አለ። መጀመሪያ ህቡ አንድም አምስት ሺ አምስት መቶ ዘመን ሲፈጸም ወደዚህ ዓለም ለኩነተ ስጋ የመጣው አለሙን አሳልፎ የሚኖረው ነው አለሙን አሳልፎ የሚኖረው አለሙን አሳልፎ የሚኖረው አለም ሳይፈጠር የነበረው ነው ብለው ለሰው ይነግሩታል። 5500 ዘመን ሲፈጸም ወደዚህ አለም ለኩነተ ስጋ የመጣው አለሙን አሳልፎ የሚኖረው አለሙን አሳልፎ የሚኖረው አለም ሳይፈጠር የነበረው ሊሆን እንደምን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡ አለ። ሁለተኛ ህቡ ምን ነው? ያ ምስጢረ ስላሴ ያ ምስጢረ ስጋዌ። ይህ ምስጢረ ስላሴ ከምስጢረ ስጋዌማ ምስጢረ ስላሴ አይቀድምምን ቢሉ እውነት ነው። መቅደሙንስ ምስጢረ ስላሴ ይቀድማል። ነገር ግን የስላሴ አንድነታቸው ሶስትነታቸው የታወቀ ከሶስቱ አካል አንዱ አካል ከወዲ ዓለም ወደዚህ ዓለም መጥቶ በአጭር ቁመት በጠባብ ደረት ተወስኖ ሰው ከሆነ ወዲህ ነውና ወአልቦ ዘአይመሮሙ ለስሉስ ቅዱስ ዘይን በለም ድረ ተሰገወ ወልድ ዋሕድ እምቅድስት እሞ እንዲል አንድም ዓለም ሳይፈጠር የነበረው ዓለሙን አሳልፎ የሚኖረው ነው። ዓለሙን አሳልፎ የሚኖረው 5500 ዘመን ሲፈጸም ወደዚህ ዓለም ለኩነተ ሥጋ የመጣው ነው። አሁን የተመቸ ያ ምስጢረ ሥላሴ ይህ ምስጢረ ሥጋዌ

አንዱ አካል ወዲ ሃማሚ ወዲ ሃማሚ ነው ብለው ለሰው ይነግሩታል። አንተ ሃማሚ ዘከመሪ ናከ ምስሌ ነው አንተ ሃማሚ ዘከመሪ ናከ ምስለ አብ እንዲል አንዱ አካል ወዲ ሃማሚ ወዲ ሃማሚ ሊሆን እንደምን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና፣ ህቡ አለ ሶስተኛ ህቡ ወሞተ የሞተውም የታመመው ነው። አንድም የታመመው የሞተው ነው። በርሱ ሞተ ስጋ የኛን ሞተ ነፍስ ለማራቅ በርሱ ሞተ ስጋ የኛን ሞተ ነፍስ ለማራቅ። አንድም አንዱ አካል ወዲ መዋቲ ወዲ የመዋቲ ነው ብለው ለሰው ይነግሩታል። አንተ መዋቲ ዘከመሪናከ ምስሌነ፣ አንተ የመዋቲ ዘከመሪናከ ምስለ አብ እንዲል አንዱ አካል ወዲ መዋቲ ወዲ የመዋቲ ሊሆን እንደምን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡ አለ አራተኛ ህቡ የተቀበረውም ከሙታን ተለይቶ የተነሳው ነው። አንድም ከሙታን ተለይቶ የተነሳው የተቀበረው ነው አለ። በእርሱ ርደተ መቃብር የእኛን ሙስና መቃብር ለማጥፋት ወበተቀብሮተ ስጋሁ ለእግዚእነ ውስተ ቀርሰ ምድር አሰሰለ ሙስና ውስተ መቃብር ወመልሆም ስሩጽ ውረተ ርየ ለተወዲዮ ውስተ መቃብር ወአብዕልተ እየንተ መቅበርቱ እንዴል። አንድም አንዱ አካል ከዚያ በዘባነ ኪሩብ ይሰለሳል፣ ይቀደሳል፣ ወዲህ ሶስት መዓልት ሶስት ሌሊት በቀርሰ መቃብር አደረ። ከዚያ በዓለሙ የመላ ከዚህ ሶስት መዓልት ሶስት ሌሊት በቀርሰ መቃብር የተወሰነ ነው ብለው ለሰው ይነግሩታል። አንዱ አካል ከዚያ በዘባነ ኪሩብ የሚሰለስ የሚቀደስ ወዲህ ሶስት መዓልት ሶስት ሌሊት በከርሰ መቃብር ያደረ ከዚያ በዓለሙ የመላ ከዚህ በመቃብር የተወሰነ ሊሆን እንደምን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና፣ ኅቡእ አለ። አምስተኛ ኅቡእ ወተንሳ የተቀበረው የተነሳው ነው። አንድም የተነሳው የተቀበረው የተቀበረው ነው። በርሱ ትንሳኤ ስጋ የእኛን ትንሳኤ ለመግለጽ ተንሳ ከመይማረን ተንሰወ ስጋቲነ ተንሳ ከመያኑረን በማናቡሁ በመልተ ሰማያት እንዲል አንድም አንዱ አካል አንድም አንዱ አንዱ አካል አንድም አንዱ አካል ከዚያ በዓለሙ የመላ ከዚህ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ መግነዝ ፍቱልኝ መቃብር ክፋቱልኝ ሳይል መግነዙን ከመቃብር ጥሎ የተነሳ ነው ብለው ለሰው ይነግሩታል። አንዱ አካል ከዚያ ከመቃብር ባፋ ያለ ከዚህ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል መግነዙን ከመቃብር ጥሎ የተነሳው ሊሆን እንደምን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡ አለ። ስድስተኛ ህቡ አፋ ውእቱም መቃብር ወይ ሀድግ ሰበነ ውስጥ የቱ እንዲል ፀይረ ዘሞት ፈታ። የሞት ፀይሩን ፀይረኝነቱን የፈታው ያሰናበተው ከሙታን ተለይቶ የተነሳው ነው። አንድም ከሙታን ተለይቶ የተነሳው የሞት ፀይሩን ፀይረኝነቱን የፈታው ያሰናበተው ነው። ሞት ያለው ዲያብሎስን ነው። በግብሩ ሞት ሲኦል፣ ሀጉል ጽልመት ይለዋል። ሀጉል ጽልመት፣ ሀጉል ጽልመት ይለዋል ጌታ ሃጉል ጸልመት ይለዋል ጌታ። አዳምና ሔዋንን ከአራቱ ባህሪያተ ሥጋ ከአምስተኛ ባህሪ የነፍስ ፈጥሮ በልጅነት አክብሮ በገነት አኖራቸው። እነርሱም ሰባቱን ዓመት ህጉን ጠብቀው በትዛዙ ጸንተው ኖሩ። ከዚህ በኋላ በምክረ ከይሲ ሰምተው አምላክነትን ሽተው ከህጉ ወጡ፣ ትዛዙን አፈረሱ። እግዚአብሔርም ከእንግዲህ ወዲህ በዚህ መኖር አይገባችሁም ብሎ ከገነት በአፋ አኖራቸው። አዳምና በሔዋን አዘን ጸናባቸው። ጌታ መሀሪ ነውና በሐሙስ ዕለት ወመንፈቃ ለዕለት ትወለድ ከተከተከ ወዴ ኩስታማረ በካውቲ ያዘዋካ በመስቀልየ ወሙቲየ ብሎ ተስፋውን ነገረው። ኋላም 5500 ዘመን ሲፈጸም ይህን ተስፋውን ለመፈጸም ከወዲህ ዓለም ወደዚህ ዓለም መቶ እንበለዘር እንበለሩካቤ ተጸነሰ። ቁራኝነት ጽነተ አጣበት ቁራኝነት ጽነተ አጣበት ቁራኝነት ቀረ እኛም እንዲህ አድርጎ መንገድ ለወጠበት ቁራኝነት ቀረ። እኛም በዕለተ ዓርብ እኛም በዕለተ ዓርብ ከጌታ ከቀኝ ጎኑ በፈሰሰ ማየ ገቦ ተጠምቀን ከፍዳ ነስተናል። ከቁራኝነት ተላቀናል። ወበጥምቀተ ክርስትና ይካውን ሰብ አጋዜ ፍጹም ግርናታ ኃጢአት ወምስልጣነ ዲያብሎስ ዋጋንንቲው ርኩሳን ዋጋንንቲው ርኩሳን እስመ ክርስቶስ ይቀድሶ ለሰብ ወይሪያሲዮ አምሳለተሲቱ ሲቱ ለቃል ዘተወልደ በስጋ ዘይን በለፍቶት ዘተወይሪያሲዮ ለቃል ዘተወልደ በስጋ ዘይን በለፍቶት እንዴል ዘይን በለፍቶት አንድም እኛም በእኛም ከንግዲ ወዲ ወደላይ ላይ መውጣት እንጂ ወደ ታች መውረድ ቀርቶልናል። እንከሰይ ነው ወርድ አላ ወተል ፈድፋድ ለዘፈጠረን እንዲህ ለአንድም አንዱ አካል ወዲህ ከዚህ ከእኛ ጋራ በአንድነት አለ ከዚያ የሞት ፀይሩን ፀይረኝነቱን የፈታው ያሰናበተው ነው ብለው ለሰው ይነግሩታል። አንዱ አካል ከዚህ ከእኛ ጋር በአንድነት ያለ ወዲያ የሞትን ፀይሩን ፀይረኝነቱን የፈታው ያሰናበተው ሊሆን እንደምን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡ አለ። ሰባተኛ ህቡ ወዘእሙታን ተንሳ ከሙታን ተለይቶ የተነሳው የሞትን ፀይሩን ፀይረኝነቱን የፈጣው ያሰናበተው ነው። አንድም የሞትን ፀይሩን ፀይረኝነቱን የፈጣው ያሰናበተው ከሙታን ተለይቶ የተነሳው ነው። ምን ነው? ይህንማ ተናግሮት አልነበረምን? ስለምን ደገመው ቢሉ አስነሽነቱን ተነሽነቱን ሲያይ አንድም አስነሽነቱን ተነሽነቱን ሲያይ አንድም ትንሳኤው ከነ አላዛር ትንሳኤ ልዩ ነውና የነርሱ በብሉይ ስጋ ነው፣ የርሱ ግን በአዲስ ስጋ ነውና አንድም የነርሱ አስነሽ እርሱን ይሻል፣ እርሱ ግን በገንዛ ስልጣኑ ነውና ወተንሳይኩ በስልጣነ ባይቲቲ እንዲል። ምነው አቡሁ አንሶ መንፈስ ቅዱስ አንሶ ወተንሳይኩ በስልጣነ ባይቲቲ ይል የለምን ቢሉ አቡሁ አንሶ መንፈስ ቅዱስ አንሶ ወተንሳይኩ በስልጣነ ባይቲቲ ቢል ልዩ ነውን? አንድ ነው በአሪና ሲል ነው። አንድም የናላዛረ ትንሳኤ ዳግም ሞትን ያስከትላል፣ እርሱ ግን ዳግም ሞት የለበትምና ወይረክቦ ሞት ዳግመ እምዝ እንዲል። አንድም የናላዛረ ትንሳኤ ትንሳኤ ዘጓዬን ይጠብቃል፣ እርሱ ግን ትንሳኤ ዘጓዬን ትንሳኤ ዘጓዬን አይጠብቅምና ወአይ ጸረ እድሜ ለረሱ እንዲል ይኳነ ባይቲቱ ካዊኖ ሰባ ዘመንፈስ ቅዱስ ይኳነ ባይቲቱ ካዊኖ ሰባ ዘመንፈስ ቅዱስ ዘሃመ ወሞተ ብሎ ነበርና የታመመ የሞተ ብቻ ስጋ አይደለም በግብረ መንፈስ ቅዱስ አካላዊ ቃል ስጋን ተዋሂዶት አምላክ ሰው ሆኖ ነው እንጂ አንድም ጻይረ ዘሞት ፈታ ብሎ ነበርና የሞትን ጻይሩን ጻይረኝነቱን የፈታው ያሰናበተው ብቻ ቃል አይደለም በግብረ መንፈስ ቅዱስ በግብረ መንፈስ ቅዱስ ሥጋ አካላዊ ቃልን ተዋሂዶት ሰው አምላክ ሆኖ ነው እንጂ ስጋሁ ለአዳም ስለነፍሱ የአዳምን ነፍሱን ስጋውን የተዋሃደ ርሱ ነው። ምነው ይንማ ተናግሮት አለበረምን ቢሉ ስለ ነፍሱ ለማለት ደገመው። አንድም አንድም ስጋን እንጂ ነፍስን አልነሳም። ወየንተ ነፍስ ወልቡና ቆኖ መለኮቱ እንዲል እንደ መስኖ ውሃ እንደ ማድጋውሃ ገብቶ ወጣ የሚሉ መናፍቃን አሉና ነፍስንም ስጋንም እንደነሳ ለማጠየቅ ስጋሁ ለአዳም ስለነፍሱ አለ። አንድም ስጋን ከአዳም ነፍስን መካነ ነፍሳት አለ ከዚያ አምጥቶ ተዋህደ የሚሉ መናፍቃን አሉና የአዳምን ስጋውንም ነፍሱንም እንደነሳ ለማጠየቅ ስጋው ለአዳም ስለነፍሱ አለ። ስጋው ለአዳም ስለነፍሱ አለ። አንድም በስጋው ለስጋችን በነፍሱ ለነፍሳችን ደካሰልን ለማጠየቅ ነው። ፋዲዮ ስጋዚያሁ ለዘባአማን ስጋ ፋዲዮ ስጋዚያሁ ለዘባአማን ስጋዚያ ስጋዚያነ ወነፍሶ ካይበ በዛ ነፍሰ ኩልነ መጥዮ እንዲል። ዘይሃደገ ነፍሶ ውስተ ሞት የተዋሃደውን ስጋ በርህቀት አግኝቶ የተወው አይደለም አለ። ንበለ ርህቀት አግኝቶ ተዋሃደው እንጂ ሲል ሞታ ለነፍስ ርሂቅ ምግዚአብሔር እንዲል። ንጹ ኖብ ያገኘው ተዋሃደው ሲል ወሶበረከበ በረከበ ስጋሃ ንጽይተ ወነፍሳ ክብርተ ፈጠረ ሎቱ በመንፈስ ቅዱስ ሕያወ ወነባቤ መቅደሰ እንዲል። አንድም የተዋሃደውን ስጋ በዕለተ ዓርብ በሞት ጊዜ የተለየው አይደለም አለ። በለተ ዓርብ መለኮት ቢለየው ስጋ ፈርቶ ኤሎሄ ኤሎሄ ላማ ሰበቅታኒ አለ የሚሉ መናፍቃን አሉና፣ እንዲህ አለ። አንድም የተዋሐደውን ስጋ ሙቶ ፈርሶ በስሶ ሊቀር በሞት የተወ አይደለም አለ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ ፈጥኖ አስነሳው እንጂ። አንድም ነፍሱን በሞት እጅ ያለ ያስያዘ ርሱ ነው። ዘበመንፈስ ለአዳም ጸወኖ አህያወ በግብረ መንፈስ ቅዱስ የተዋደው አዳም ሰውነቱን ፀወኖ የባህሪ አምላክ የባህሪ ልጅ ህያው ባህሪ አምላክ አደረገው። አንድም በግብረመንፈስ ቅዱስ የተዋደው አዳም ሰውነቱን ክቡር አምላክ ህያው አምላክ ካሊ አምላክ አደረገው። ዘለብሶ ለአዳም መውይቶ ሃይወ አዳም ሰውነቱን የተዋደው እርሱ መዊቶ ሃይወ ሙቶ ተነሳ። አንድም መውይቶ ህያው ይላል ሙቶ ሳለ ህያው ነው። ዘአርገ ውስተ ሰማያት ተዋሪዶ ለሞት ለሞት ተዋርዶ ሳጤ መንቶላይት ገብቶም አረገ መላይትን እንደ ጫማ ተጫምቶ የኖረ ረዕሱ ነው። አንድም ተወሪዶ እንደማለት ያለ ነው። አምስት ሺህ አምስት መቶ ዘመን ሙሉ የሞት ቀጠሮ ነበረበትና ይህ ጊዜው ሲደርስ ከሰማይ ሰማያት ወርዶ ባጭር ቁመት በጠባብ ደረት ተወስኖ ያን ተወርዶ ቱሳት መንቶ ላይ ትገብቶ ማርገ መላእክትን እንደ ጫማ ተጫምቶ የኖረ ርሱ ነው። እምድረ መስቀል ሟ በቲቆ ማይሰሮ ለሞት እንደ በቲቆ ካልኩ ብሎ ማይሰሮ ብሏል እንጂ በቲቆ ብሏል እንጂ እምድረ በመስቀል ሟ፣ እምድረ ዘመስቀል ሟ፣ እምድረ ዘበመስቀል ሟ ይላል። በመስቀሉ ከመሰቀሉ በኋላ የሞትም በመስቀሉ ከመሰቀሉ በኋላ ፍዳ ሞትን አጥፍቶም አርገምላይትን እንደ ጫማ ተጫምቶ ሳጥምጥላይት ገብቶ የኖረ ርዕሱ ነው። በእንተ ዘተሃየለን ዲያብሎስ ትካት ዲያብሎስ 5500 ዘመን ስለተበረታታብን፣ አንድም ስለተበረታታብን ፈንታ ዲያብሎስን ካመጣው ብለው ስሙን ግብሩን ከዚህ ይናገሩታል። ኦፍ ሰራሪ ነድ ውይ ፈታዊ አምላክና መስተዋዲ ባመፃ ማለት ነው። ኦፍ ሰራሪ አለው። ወፍ ካለፈ ፈጥኖ እንዲያልፍ ካለፈ በኋላ ፍለጋው እንዳይገኝ ዲያብሎስም ለማሳት ፈጣን ነውና ካሳተም በኋላ ፍለጋ የለውምና የተሚ ብላነ ሰባው ስተብየ መፈሰማይ መወፈ ሰማይ ያወጽወ ለነገርከ እንዲል ነድ ውይ አለ። ደውየ ትኩሳት እየሆነ ያማልና መስተዋዲ እፈታዊ አምላክና አለ አምላክነትን ሲሻ ሲፈላለግ ተገኝቷልና። መስተዋድይ በአመጻ አለ ሰውና እግዚአብሔርን ሰውን ከእግዚአብሔር ጋር ሲያጣላ፣ ሲያሳጣ፣ ሲያካስስ ይኖራልና። ጋኔን ማለት ሩቅ ውዱቅ፣ መውድቀ ውዱቅ ማለት ነው። ሰይጣን ማለት መስተጻረር፣ መስተቃረን ማለት ነው። አንድም ጽኑ ባላንጋራ ማለት ነው። አቀመ አዴ ርሃ ሰይጣን ላይለሶሎሞን እንዲል በዝንቱ በዚህ አምስት መቶ ዘመን ስለ ተበረታታብን፣ በዚህ በመበረታታቱ በኢንተማሙ አርአየነ ሙስናው፣ በዚህ በሰውነቱ መከራ በመቀበሉ የዲያብሎስን ድል መነሳቱን ነገረን። አንድም በዝንቱ በኢንተማሙ፣ በዚህ በሰውነቱ መከራ በመቀበሉ የዲያብሎስን ድል መነሳቱን ነገረን።

የነቢቡን የገቢሩን ኃጢያት በመረብ መሰለው። በመረብ ብዙ ዘመድ አሳት እንዲያያዙ በነቢቡ በገቢሩ ኃጢያትም ሳው ሁሉ ተጎርቶበታልና ወሶበ አለው አቡነ አዳም ቋነ ፍናዊሁ ለዓለም መብእሰ ወጎጻጉጸ እንዲል አንድም በቲቆ ቃልኩ ብሎ ምዛይሉ ሰጠተ ቃልኩ ብሎ መስገርቶ ብሏል እንጂ ኃይሉን አድክሞ ጽነትን ጽነትን አጥፍቶ ቁራኝነትን ቁራኝነትን አጥፍቶ ንቃ ሃልሆን ንቃ ሃልሆን አጥፍቶ የነቢውን የገቢሩን ኃጢአት የነቢውን የገቢሩን ኃጢአት የነቢውን የገቢሩን ኃጢአት አጥፍቶ ፍዳ ሞትን አጠፋልን ሲል ነው። ወገሱ ዘፍሱም በጽልመት ማንሻ